ለመድሃኒት የሚሆን ነገር በኪታቡ ሓላል የሆኑ ነገሮች ሁሉ ቢበሉ መድሃኒትነታቸውን የሚያቅሰው ከተናገረም ባይናገርም ይበሉ ካላቸ ከፈቀደ ሸሪዓው መብላት ችግር የለው። ሶሒሁ ቀውል እኮ ግዴታ ነው የሚል ነው። ሱና ነው የሚሉ ዑለማዎች ቢኖሩም ግዴታ ነው የሚለው ነው ማስረጃው ጠንካራው። አልሙተጠዊዑ አሚሩ ነፍሲሂ ነው። ሱና የሚጾም ሰው ነው እንደ ልቡ ማፍጠር የሚችለው እንጂ አይ እየቃምክ ነው ብሎ ዱዓ አይቀበለውም ማለት ይከብዳል። ላኪን ከጫት ጋር በተያያዘ ጫት የዱዓ መሳሪያ ነው ማለት የጃሂል ስራ ነው፣ የጃሂል አባባል ነው። ምን መፍትሄ አለው? እሷም ታግባ ያለ ያመጣላትን እሱም ያግባ ወማ

አይቢን ጣሂሪን ወሰሓበትህ ጉሪል ማያሚን ወመን ተቢአሁም ቢኢሕሳኒን ኢላ የውሚዲን አማ በዕድ፣ የተከበራችሁ የአፍሪካ ቲቪ የጥያቄና የመልስ ፕሮግራም ተከታታዮች ዛሬም እንደተለመደው ጥያቄና መልሶቻችንን ፕሮግራም ልናካሂድ ተገንተገኝተናል። እንግዲህ የምትችሉትን ያህል ጥያቄዎች አቅርቡ፣ እኔ ደግሞ አቅሜ የቻለውን የገባኝን ያህል መልስና ያልገባኝን ወደ ዑለማዎች ወደ ፈትዋ ኮሚቴ እናቀርብና ፈትዋ ኮሚቴ የሰጠውን መልስ እንነግራችኋለን። እንሻ አላ ጀዛኩም ላ ኸይር። ይህን ጥያቄ የምንቀበላችሁ በቲክቶክም እቀበላለሁ። በእኔ ቲክቶክ ላይ ያላችሁ ሰዎች መጠየቅ ከፈለጋችሁ በጽሁፍ ብቻ ነው። እንደዚሁም ለቴሌቪዥኑ ማቅረብ ከፈለጋችሁ እስክሪኑ ላይ በምታዩት ስልክ ልትደውሉ ትችላላችሁ። ጀዛኩም ላሁ ኸይረን። በቲክቶክ ከመጡ ጥያቄዎች ለእናንተም ይጠቅማል ብዬ ስላሰብኩኝ ነው። የመጀመሪያው የመቶ ብር ዘካ ስንት ነው የምትል ወይም የሚል አንድ ጥያቄ መጥቷል። መቶ ብር የመቶ ብሩን ከመናገሬ በፊት በአርባ አንድ ማለት ነው። ስለዚህ የመቶ ብር የመቶ ሺህ ብር ዘካ ሁለት ሺህ አምስት መቶ ነው ማለት ነው። ጀዛኩሙላሁ ኸይር። ናም አሰላሙ አለይኩም ወረህመቱላህ ወበረካቱሁላ ጥያቄ ነው። ሩቅ ነው፣ ሩቅ ነው፣ አይሰማም። ከሸፍና ትኖራለች። እሽ፣ ከዛ በኋላ ለምን ተገለጠች? እኔ እንጃ። ከበደኝ ብላ ተገለጠች። ኒቃቡን ነው መቼ ማደል። ኒቃቧንተዎች ባትተው ጥሩ ነው። በተለይ የጀመረች ሴት ኒቃቧን ትታ እንደገናው እንትን ማለት ትልቅ ስህተት ነው። አረገች ማለት ኒቃቡን ለቀቀች ማለት ግን እስላምንተዎች ከፈረች ማለት አይደለም። ላኪን ኒቃቡን ጀምሮ መተው ብቻ ሳይሆን አለመጀመርም ራሱ ትልቅ ችግር ነው። የቀዷ ጾም ነበረባት ምን አረገች አፈጠረች ምሳ ተጠራንና፣ አታቃ አፈጠረች። የሀዲያን ክፋራ የቀዷ ጾም እየጾመች እያለች የሚያጓጓ ምሳ ተገኘ፣ ጥሪ ተገኘ፣ ግብዣ አፈጠረች። ነው አለማፍጠር ነው ያለባት። ፈርድ ነገር ላይ በተለይ ከገቡ በኋላ እንትን አይልም። አልሙ ተጠውዑ አሚሩ ነፍሲሂ ነው ሱና የሚጾም ሰው ነው እንደ ልቡ ማፍጠር የሚችለው እንጂ ፈርድ እየጾመ ያለ ሰው ቀዷም ቢሆን መሞላት ነበረበት። ስላፈጠረች እንትናት ማለት አይደለም። ወንጀሉን እስቲግፋር ማድረግ አለባት። ቀዷውን ማውጣት አለባት። ወዐለይኩም ሰላም ወረሕመቱላህ። ይዋ ጥያቄ ለመጠየቅ ነበር። እሺ። የምስረታ በዓል የምስረታ በዓል የሆነ ዩኒቨርሲቲ ቤት የተመሰረተ ወይም ደግሞ ያው እንደ ልደት በዓል አይነት የምስረታ በዓል የትምህርት ቤቱ ምስረታ የከተማ የምስረታ በዓል ምንድን ነው? የትምህርት ቤቱ ምስረታ የዩኒቨርሲቲው ምስረታ የድርጅቱ ምስረታ የተቋም ምስረታ አስረኛውን አመቶኛውን አምሳኛውን እያለ አዎ እሱ እንዲያው አሰን በቃ ወሪ ልክ ነገት እያረጉ አደረቁ ነው። እውነትክን ነው። ይህንም እጠይቃለሁ ለመሻይኾቹ አቅርቤ ሁለቱንም የፍንጥርና የምስረታ በዓላት እንዴት ናቸው ብለን። የምስረታ በዓል ብቻ እኮ አይደለም በየ የትዳር ምስረታቸው በዓልም ይከበራል። የትዳር መቶኛ ዓመታቸው በላ አስረኛ ዓመታቸው አስረኛ አብዮት በዓል ተብሎ የአብዮት ያደረጉበት ወይ መንግስት የተመሰረተበት እሱን በዓል እንዴት ነው ሕክሙ? ብለን እናቀርብና መሻይኮች ጋራ እዚሁ ቴሌቪዥን ላይ እንዲመለስ እናደርጋለን። ኢንሻአላህ ጀዛክ አላሁ ኸይር፣ ባረካላህ። ስልኩን ስጣቸው እንዲደወልልህ ስልኩን ስጣቸው ለእንትን ላይ

እና ለአራቱም አንድ ከብት ብታርጅላቸው ይሆናል አሉ። ልክ እንደ ኡድሕያ ነው የሚታየውና፣ ኡድሕያ አንድ ከብት ለሰባት ነው፣ አንድ ግመል ለሰባት ነው። አሁን ሦስቱ ወንድ ልጆች ሁለት ሁለት በግ ነበረ የሚወደድላቸው፣ ሴቷ ደግሞ አንድ ይወደድላታል።

አይ ከጫት ጋር የተያያዘ ቃን ያቃመ ዱዓ ያደርግ፣ አይ እየቃምክ ነው ብሎ ዱዓ አይቀበለውም ማለት ይከብዳል። ላኪን ከጫት ጋር በተያያዘ ጫት የዱዓ መሳሪያ ነው ማለት የጃሄል ስራ ነው፣ የጃሄል አባባል ነው። ከጫት ጋር ምንም ግንኙነት የለውም። ግን ጫት የሚቅምን ሰው ዱዓውን አይቀበለውም አላህ ለማለት ይከብዳል። አይሆንም፣ ጫት ስተት ነው እንጂ ወንጀል ነው ሊሆን የሚችለው እንጂ ከዚያ ያለፈ የለም። አላህ ስብሐነሁ ወተዓላ ደግሞ ባሮቹን ይቀበላል፣ ያልፋቸዋል። ግን እንደተለመደው በሀገራችን የዱዓ መሳሪያ ተብሎ ጫት አምጥቶ ጫት ጀብቶ ዱዓ አድርግልኝ፣ በጫት ዱዓ አስደረግኩኝ፣ ይሄ ትልቅ ስህተት ነው። ጥንቃቄ ሲቃደሙ ዱዓ ሲያደርጉ ያ ዱዓ ይደርሳል። ምን ይከደማሉ? ያው ጫት መጣላቸው፣ ከዚያ በኋላ ቡና ስታፈይላቸው ማለት ነው። ለማንኛውም እሱን እሱን አታልምዱ። በተለይ አጅነቢ እና ባልሽ ከሆነ ምናልባት አባትሽ ወንድምሽ ከሆነ ቡና ፈላሽ ምናምን ተብሎ ላትወቀሽ ትችያለች። ግን አጅነቢ ወንዶች አጠገብ ጫታ እንትን አቅርቦ ቡና አፍልቶ እነሱን መከደም በጣም የወረደ የወደቀ አሰራር ነው። ባካችሁ ከዚህ ተጠንቀቁ። ሁለተኛ ጥያቄ፣ ኒጻብ ግዴታ ነው እንዴ? አዎ

አሁን እሱን ሰራ፣ አዝካሩን አዝካሩን ምን ማድረግ ነው ስራ። አሁን ለምሳሌ፣ ከዛም በኋላ እየሰራሽ አዝካሩን ብትይ ችግር የለም እየሰራሽ መኪና እየነዳ ወጥ እየሰራሽ እንጀራ እየጋገርሽ ልጅ እያጠባሽ ምንም ችግር የለውም። መንገድ ላይ እየሄድ ምንም ችግር የለውም። እየተቆራረጠ አንድ ጊዜ ግማሹን ከዚያ በኋላ ቀጥሎ ያለውን ብት ከአሱር በኋላ አንስቶ እስከ ግማሽ ሌሊት ድረስ የማታው አዝካር ማለት ይቻላል። ከግማሽ ሌሊት አንስቶ እስከ

እኔ ለመድኃኒት ተብለው የሚበሉ ስጋዎች ማለት ነው፣ የዱር እንስሳት። ዋሌኩም ሰላም አረመቱላ ማለት ነው። እኔኑ አዳምጤ ሱንቶ ቴሌቪዥኑ ነ ለመድኃኒት ተብለው ለመድኃኒት ተብለው የሚበሉ እንስሳቶች ምንድን ናቸው? ለምሳሌ የጃርት የጃርት ስጋ፣ የጅብ፣ የተለያዩ እንትኖች አሉ የምን የምን መድኃኒት ነው አሉ። ጃርት መብላት የጃርት ስጋ ለተለያየ ለብዙ በሽታ ለምሳሌ ለጉበት እንደሆነ የተለያየ ይቆጣጥሯቸዋል። አይዋ የባህል ሐኪሞች ይቆጥሯቸዋል ይቆጥሯቸዋል። እሺ፣ አንዳ ስለነዛ ማብራሪያ ተፈልግ። ጀዛከላህ ኸይር ፈልግ ለመድኃኒት የሚሆን ነገር በኪታቡ ሓላል የሆኑ ነገሮች ሁሉ ቢበሉ መድኃኒትነታቸውን የሚያቅሰው ከተናገረም ባይናገርም ይበሉ ካላቸ ከፈቀደ ሸሪዐው መብላት ችግር የለውም። ሐራም የሆኑ ነገሮችን መድኃኒት ናቸው ስላሉ አይበላም። መድኃኒት ናቸው ስለተባለ አይበላም። ማ ጃዓለ ላሁ ሽፋአኩም ፊማ ሐረመ ዓለይኩም አሉ ረሱል ሰለላሁ ዓለይሂ ወሰለም። አላህ በከለከላቸው ነገሮች ውስጥ መድኃኒታችሁን አላረገባችሁም። ሐላል በሆኑ ነገሮች ላይ ግን መድኃኒት ናቸው ከተባለም ማርሽጦ ምን ይበሉ ነው፣ ችግር የለም ለምግብነትም እንበላለን ለመድኃኒትነትም ይሆናል። የፍየል ስጋ መብላት ለዚህ በቃ ይሆናል፣ የግመል ስጋ መብላት ለዚህ ይሆናል ከተባለ። ሐላል መሆኑን እናለመሆኑን ማረጋገጥ ነው እንጂ መድኃኒትነቱ ከሆነ ይሆናል፣ ካልሆነም በመብላቱ አንጠየቅም። ግን አንዳንድ ጊዜ ሐራም የሆኑ ነገሮችን እነዚህም ብትበሉ ለምሳሌ ደም ፈሳሽ፣ ደም የተስፈንጣሪው ደም ሲታረድ እንሰሳው ሲታረድ የሚፈሰውን ደም መጠጣት ለሆነ ነገር መድኃኒት ነው ካሉ አንበላም፣ ክልክል ነው። አላህ ስብሓንሁ ወተዓላ ከልክሏል፣ አው ደመን መስፉሐን አው ለሕመ ክንዚር ብሎ የከርከሮ ስጋ መብላት እንደዚህ ነው ካለ አይሆንም። የውሻ ስጋ መብላት መድኃኒት ነው ካሉን አንን አንትና አንመላም። የተከለከሉት ካልሆኑ በስተቀር ችግር የለውም። ጀዛክ አላህ ኸይር። ሁለተኛ ጥያቄ ሲሕርን ድግምትን ማን የአነብ ሳሄሩን አንጥቶ ወይም ደግሞ በሌላ ሰው ሲሕርን በሲሕር ማፍረስ ማለት ነው። ሲሕርን በሲሕር ሲሕርን በሲሕር ማፍረስ አይሆንም፣ ክልክል ነው። ሲሕርን በሩቅያና በዱዓ በቁርአን በአዝካሮች ማስወገድ ይቻላል። በዱዓ ማስወገድ ይቻላል እንጂ ሲሕር ተደርጎበታል ብለን ሰውየውን ሲሕር የሚያረግለት ሰው ፈልገን አናደርግም።

ከዛ አሁን ደግሞ ተመልሼ መጣለው ብሎኝ ነበር። እኔ ደግሞ ድሮ ኒካ አውርደን ብዬ ብዙ ጊዜ ጠይቄ ነበር። መርሀባ ከዛ አሁን መጣለው አለ። እንዴት ሆናል? እንደገና ኒካ ይመለሳል? እንዴት ፈታዎች ብሎች ነበር። እሱ አላለኝም። እሺ

ሰው ቤት ገብቼ ሰው ቤት ነው የሚጠራ። ጠይብ፣ አሁን ጥያቄሽ ጥያቄሽ ታዲያ ምንድነው? ሊመጣ ነው አሁን ሚካኤል ወርዷል ወይስ እንዴት ነው? ለምን ይወርዳል? ማን አወረደው? እሱ እኮ ነው ማውረድ የሚችለው። ከሱ ሌላ ማንንም ማውረድ እኮ የሚችል የለም። እሺ። ሸሪዓ ፍርድ ቤት ሄደሽ ነበር? አኔርኩም። እናቴና አባቴ እንወስድሻለን ይላሉ። እኔ ደግሞ አልፈለግኩም። እሱ እሱ መመለስ ይችላል ብዬ በቃ ከእሱ ጋር ነው የምትመለሽው። ምንም ችግር የለውም አያረጅም። አስር ዓመትም ቆይቶ ቢመጣ ኒካህ ነው። አሁንም ደግሞ ጥያቄ አለች። ኒካ ስናስር ሶስት ጊዜ ነው ይላሉ ሰዎች። አንዳንዴ ሶስት ሶስት ነው ይላሉ እሱ አይደለም ሲፈታ ነው ሶስት ሶስት የሚባለው እንጂ ሲታሰር አይደለም። ሲታሰርማ በአንድ ጊዜው በቃ አንድ ጊዜ ሲታሰር ሶስት ኒካህ አላችሁ። አንድ ጊዜ ከፈታ መመለስ ይችላል። ሁለት ጊዜም ከፈታ መመለስ ይችላል። ሶስት ከጨረሰ ግን እንደገና ኒካህ መታሰር አለበት ለማለት ነው። መጀመሪያ ጊዜ ኒካህ ስንላስር ማለት ነው፣ አንዴ ብቻ ነው አለ፣ አንዴ ብቻ ስራ ስራት አለ እሱ ግን ቅር ይለኛል። ላላ ትክክል ነው አንድ ጊዜ ነው የሚባለው። አሰላሙ ዐለይኩም ወራህመቱላህ ወበረካቱ። ዋለይኩም ሰላም አፍሪካ ቲቪ ነው። አፍሪካ ቲቪ ነው። አው ጥያቄ አለ። መርሃባ። እኔ መጠየቅ የፈለኩት ስለ ኒካ ነው መጠየቅ የምፈልገው ስለ ኒካ ነው። አሁን ባልና ሚስት ተቃልቶ በሀይልኛ ያተቃልጡ ማለት ነው። እሷ ፍታኝ ፍታኝ ብላ ሲጨቀጭቀው፣ እሱ ደግሞ በትዕግስት ችሎ ችሎ ከዛ የነሱ ቀብ ከፍተኛ ደረጃ ላይ ሲደርስ ተናዶ በቃ ፈትቼሻለሁ በሦስት ካለ ሊከው ይፈታል። ይፈታል ይፈታል። ባይለኛም ተናዶ ካለ ይፈታል። ምን እንደው ባይለኛ ድሮስ ሳይናደድ እኮ አይፈታም ሰው። እንደው ብስጭቱ ምን ያህል ይደርሳል ብለህ ነው ሶስት ቁጥር እየቆጠረ ተበሳጭቷል? ማለት ይከብዳል እኮ ተበሳጭቶ ቢሆን ኑሮ ፍታ ሶስቱን አለ እኮ ሶስቱን አለ ሶስቱን አለ ሁለቱን አለ ሰው ሳይበሳጭ ፍቻ አይፈታም፣ ማንም ሰው ፍቹ። ደግሞ በጣም በጣም ተበሳጭቷል የምትለው ነገር ላይ ለመድረሱ በጣም ማስረጃ ይፈልጋል። ብዙ ሰው ከፈታ በኋላ ሲቆረቆረው መመለሻ የምችለው ተበሳጭቼ ነበር ተናድጄ ነው ሲል ተመለስ ስለሚሉት ይመስለኛል። እንደዚህ እኔ አይታየኝም። ይፈታሉ ይቅርባቸው፣ አይመለሱ። ለመጀመሪያ ጊዜ መፍትሄ ምንድን ነው? ምን መፍትሄ ያለው እሷም ታግባ ያለ ያመጣላትን እሱም ያግባ። ምን ይደረጋል? በአንድ ፈትቸሽ አለው በሁለት ፈትቸሽ አለው ማለት እየቻለ ሶስቱን ዘሎ ማለት መላቀቅ ፈልጓል። መላቀቅ ፈልጓል ማለት ነው። አይ ሳይፈልግ ነው ተናዶ፣ ጠቡ ያው ከፍተኛ ደረጃ ላይ ስለደረሱ ነው። አላሁ አለም። እስኪ ሌሎችን ጠይቁ እንጂ እንደኔ ሶስቱ ተፈቷል አልቋል ነው የምለው። እሺ ሌላ ጥያቄ ደግሞ አለ። መርሐባ። አሁን መስጊድ ውስጥ ማለት ነው ምሰሶ አለ እና አሁን ሰልፍ ል እየተሰለፈ ምሰሶ ጋር ከደረሰ እንዴት ነው ሰላቱ? የሚጠብ ካልሆነ በስተቀር ሶፉን ምሰሶው እየቆረጠው አታድርጉ። ሶፍ ወደኋላ ያለው ሰው ግን የሚጠብ ከሆነ ዝናብ ካለው ጁሙዓ ከሆነ ምናምን በምሰሶዎች መካከል ብታደርጉ ችግር የለም፣ ከሌለው አታድርጉ። የመጨረሻ ጥያቄ አለኝ። እሺ፣ አሁን እኛ አካባቢ ያለው መስጊድ ሁሌ ከፍርድ ሰላት በኋላ ዱዓ ይደረጋል። ይሄ ነገር እንዴት ነው? ኢማሙ ያደረገው ራሱ ያደርግ፣ እናንተ አይመለከታችሁም። ባያደርግ ጥሩ ነው፣ ባያደርግ ጥሩ ነው ባያደርግ ጥሩ ነው። ነቢዩ ዓለይሂ ሰላቱ ወሰላም ሶላት ከጨረሱ በኋላ ወደ ህዝቡ ዙረው ዱዓ አድርገው ኢማሙ፣ መእሙሞቹ አሚን ብለው የተሰገደበት ጊዜ አልተዘገበም እስከምናውቀው ድረስ። ግን ኢማም አድርጋለሁኝ ካለ የሆነ መዝሃብ ቀርቶ ሊሆን ስለሚችል እናንተ እሱ ጋር መጨቃጨቅ የለባችሁም። ባረከላሁ

አዎ ለታዲያ ልጆች አሁን ለምሳሌ ብዙ ከሆኑ ለሁሉም ልጆች ይሰጣል። ከዛ መስጊድ ላይ ያውሉታል። ልጆቹ መስጊድ ላይ ማለት ለመስጊድ መስሪያ ለመስጊድ አገልግሎት አይደለም፣ ዝም ብለው ለልጆቹ አንዳንድ ሰብራችሁ ተብሎ ብር ይሰጣቸዋል። ብር ሲሰጥ አንድ ሰው መዝጋቢ ይሆናል። አንድ ሰው ብር ያዩ ይሆናል። እና ይህ እንዴት ይታያል? ተቀባዎች ተጩ በታዚያ ጊዜ ብር ይሰጣሉ ማለት የድራ ባሉ ማለት ነው። አው በአካባቢያችን እንደዛ ነው። ታዚያ አስር ብር እንሰጣለን ላ ያንን ልጆች ልጆችም ካሉ ለብዙ ልጆች ለነዛ እንሰጣለን። ያንን ለመስገብ ላይ እያወጡታል። ከዛ አይዲያ ነው ብለው ለልጆችም ይናገራሉ። ይህን ዲያ እንዲከፍሉ ምናምን ምናም ይላሉ። ላላ እዳማ አይሆንም እኮ ይሄንን እንትን መጀመሪያውኑ ሲመሰርቱት የሚመስለኝ ሰውየውን ለማስቀበር ቤተሰቡ እንዳይቸገር እያንዳንዱ የሚችለውን ያህል ይስጥ ተብሎ ይመስለኛል የተደረገው። ከድሩ ሌላ እትር አለብን። ግን ዝም ብለው ታዲያ ሲሄዱ ለምሳሌ እኔ ልህድ ከዛ ድር ይሰጣልሁ። ያንን ብር ደግሞ ዝም ብያ አትመግቡት እራሱ ስላቸው፣ አይ ግድ ትንሽ ነገሪው መታወቅ አለብሽ ብለው ይመዘግቡታል። ከዛ በን ይህን የቤተሰቦች አጋጣሚ ቢሞቱ ወረድ ከ ይፈታኛለ ብለው ያንን ሊመልሱ መሰለኝ ሊመልሱ ማለት ነው። እኔ አላቅምና ይህንን አላቀውም ስለ ዑለማዎች አቀርብና የሚሉትን እሰማለሁ እንጂ አላቅም። አሰላሙ ዐለይኩም ወረሕመቱላሂ ወበረካቱ። ወአለይኩሙ ሰላም ወረሕመቱላሂ ተዓላ በረካቱ ናም ጥያቄ ነበረ። ጥያቄ ቀብር ቦታ ላይ ሰላት ፈርድ ሰላት መስገድ ይቻላል አይቻልም? ፈርድም ሱናም ቀብር ላይ አይሰገድም። ቀብር ክልል ውስጥ ማለት ነው። ክልል ውስጡ ይጠላል ነው የሚሉት እንጂ አይሆንም አይባልም። ግን መቃብር ላይ መቃብር ላይ መስገድ ሰላት እስከማበላሸት ድረስ ነው፣ ሌላ አምልኮትም እስከሌለው ድረስ ማለት ነው ያው ከክልል ውስጥ እሱ ይቻላል። ከአጥሩ ክልል እኮ ክልል ነው ተብሎ እዚያ ሶላት አትስገድ ተብሎ ቢከለከልም ሶላቱ ስለተሰገደ አይሆንም አይባልም ይጠላል። አርድ መቅበራ አርድ መቅበራ ለሆነች ላይ መስጅድ መስራት የተከለከለ ነው፣ እዚያ መስገድ የተከለከለ ነው። ግን መቃብሩ ላይ የሚሰገድ ሶላት የበለጠ በግልጽ የተከለከለ ነገር ነው። መቃብሩ ላይ ሳይሆን ክልሉ ሰፋ ያለ ነው እና እሱ መስጅድ ይሰራ። አንዳንድ አካባቢዎች ላይ ከቆርጠው ከመቃብሩ መስጅድ ይሰሩበታል። አይ መስጅድ የለውም ቦታው፣ መስጅድ የለውም። ሰፊ ነጥር ክልሉ፣ ቀብሩም አቅጣጫ፣ ቀብሩ የሄደ ሰው የሄደው ሰው እዚያ ይሰግዳል አይደል? አዎ። ፈርድ ሶላት ደረሰና ዞር፣ በአጋጣሚ ያዛው ተሰገደ። እዚያ እንትን ከሆነ ችግር የለውም እኮ ወደ ቀብሩ ጋር ግንኙነት ከሌለው ለወደፊት ገና ሊቀበርበት ይችላል በሚል ቢሰገድበት ምንም ችግር ያለው አይመስለኝም። አላ አለም እኔም የማቃቸው ፉቃሃዎቹ የመቃብር መሬት ነው ከተባለ ቦታ ላይ መስገዱን ነው ይጠላሉ የሚሉት። ይህ አሁን እኔ የማቀው በየገጠሩ ያለው መቃብሩ ላይ የመቃብር መሬት ብሎ ነው አካባቢው የሚያውቀው፣ ግን የዚያ ላይ መቶ መቃብር ላይ ይቀበር ይችላል፣ እዚያ ይሰገዳል። ጀናዛውም እዚያው የሚሰገድበት ጊዜ አለ። ምንም ችግር ያለው አይመስለኝም። ጀናዛ ሶላቱም እዛው ነው የሚሰገደው። ፈርዱ ጀናዛውም ሶላቱም እኮ ጀናዛውም ይሰገዳል፣ ሶላቱም ይሰገዳል እዛው ፈርዱ። የተቀበረ ቀብር አልተቅጣች መስገድ ቅጣቸው ረዛ አድርጎ ቀብር ቦታ አለ የተቀበረ ሰውና እና ግን ቅብላ ወደ እዛው ወደ ቀብሩ ወደ ተቀብሩ አቅጣጫ ነው የሚሆነው። ቅርብ ከሆነ መቼም ይጠላል፣ ቅርብ ከሆነ አጠገቡ ከሆነ ሙልተሲቅ ከሆነ። ሩቅ ከሆነ በፊት ለፊታችን ብዙ መቃብር ሊኖር ይችላል፣ ምንም እንትን የለው ረ ሰላሙ አለይኩም አሰላምዋ፣ አፍሪካ ቲቪ ው ጥያቄ ነበረእን አንዷ ጓደኛዬ አሁን በቅርቡ ነው እና የሁለት ነፍስ እቁሩናል እና ከባሏ ጋር በጣም በኃይለኛው ሲጣሉ እና ፍቺ ፍቺ የሚሉት አለ። በጣም በብዙ ብዙ ብሎ ብዙ በንዴት ነው ፍቺውን እንትን ያለው። ምንም ያኔ ቁጥር የሌለው ማለት ነው እና ይሄኔ ፍቺ ይሆናል ነው? አዎ እስከ ሶስት ድረስ ያለው ፍቺ ነው። ከዚያ በኋላ ያለው ውድቅ ነው። ምን ዋጋ አለው? ብቻ አንድ ሺ ጊዜ ፈትቸሻለሁ የሚል ጃሂል አለ። ሶስቱ ነው የሚሆነው። ከዚያ በላይ ያለው ለራሱ ይሁን እና ነፍሳ ኒካሁ ይወርዳል። ዒዳዋ አያልቅም እስከምትወልድ ድረስ ሌላ ባል ማለት አይችልም። ሶስቱን ብሎ ከሶስት በላይ ፈቶ። እሺ እሺ። ባረካላሁ ፊክ <laughs>